በጣም በሚያሳዝን ሁኔታ እንደ ዛሬ አስከፍታችሁኝም አስደንግጣችሁኝም አታውቁም። ይሄን ነገር ከእናንተ በጭራሽ አንድ ቀንም ጠብቄው አላውቅም። ሀይሚ ግን እያደረግሽ ያለሽው ነገር ልክ ነው ብለሽ ታስብ ያለሽ? ብሩኬ እናንች እኮ ደመኛ አይደላችሁም። የዚህን ያህል መናናቅና የዚህን ያህል የዘቀጠ ነገር መነጋገሩ ምን አስፈለገ? ትናንትና ሀይሚ ስጦታ ስትመልስ ምናልባትም ኦዲየንስ በተናገራት ነገር ከፍቷት ነው ያን ነገር ያደረገችው ያን ውሳኔ የወሰነችው እያልኩ ነበረ። ዛሬ ግን ቪዲዮውን ስመለከት እውነትም ሀይሚ ከብሩኬ ጋር የመለየት ሰበብ ነበር የምትፈልጊው። እንግዲህ ትናንትና የተረፈውን ስጦታ ልቅምቅም አድርጋ ይዛ መታ። ከዚህ በኋላ ብሩኬ አንተን የሚያስታውሰኝ ነገር፣ ምንም ነገር የጥፍሬን ቅንጣት ታህል ስለማልፈልግ ስጦታህን ይዘክ ሂድ በቃ ከህይወቴ ውጣልኝ፣ አታስፈልገኝም። ምክንያቱም ደግሞ ሊቭ ላይ ቁጭ ብለው የብሩኬን ንብረት መልሽ እያሉ ነበረ እነሱ ንብረት አከፋፋይ አቃቢ ህግ ሆነው ስለ አንተ ንብረት እየተቆረቆሩ ስለሆነ እኔም ደግሞ ከናካቴው አልፈልግም። ያንተንም ስጦት አልፈልግም፣ ችጋራም አይደለሁም። አንተንም ደግሞ አልፈልግም። አንተን የሚያስታውሰኝ ነገር አያስፈልገኝም በማለት ዛሬ በከባዱ ነው የመጣችሁ። እኔ እስከዛሬ ሀይሚንም ብሩኬንም በእንደዚህ ደረጃ በወረደ ቦታ ላይ አገኛቸዋለሁ ብዬ አንድ ቀን ማስቤ አለቅም። እስከ ዛሬም ሀይሜን ማንም ሰው እንዳይናገራት እኔ ከለላ እሆን ነበረ ስላችሁ፣ ምንም አይነት ነገሮችን ግልጽ አርጌ ለእውነት ሳይሆን እዚህ ጋ መጥች የምናገረው ሀይሜን የሚናገራት ሰው አለ፣ በዛ ተገፋፍታ ነው እያልኩ አስብ ነበረ። ነገር ግን ዛሬ ምንድን ያለችው እሊፍ ላይ ቁጭ ብላችሁ የምትናገር ስለ ብሩክ የምትናገሩ ንብረቱን መልሽ የምትሉ እንዲያውም ሸክሜን አቀለላችሁልኝ ያለችው እና ብሩኬ ሸክም ነው ሀይምዬ ከብሩኬ ጋር ክፉንም ደጉንም አሪፍ ጊዜያትም አላሳለፍሽም እና ዛሬ ታዲያ ለምንድን ነው አይንህን ማየት አልፈልግም እ ስጦታንም አንተንም ከህይወቴ ውጡልኝ አያስፈልጉኝም ያንተም ስጦታ አያስፈልገኝም አንተም አታስፈልገኝም እኔ ራሴን ችዬ መቋቋም የምችል ሰው ነኝ ችጋራም አይደለሁም ቤተሰብም አለ የምትዩ ለምን ሲባል ነው እንዴ ብሩኬ በማያውቀው ነገር ባላጠፋው ነገር ሊቭ ላይ የሆነ ነገር ተናገሩሽና እነሱን ሰምተሽ ብሩኬ ላይ ይህን ሁሉ ቃላት የምትናገሩ ምን አስበሽ ነው ነው ወይንስ መጀመሪያንም መለየት ትፈልጊ ነበረ ይህንንም አያይዤ እንድል ያደረገኝ ነገር ምንድን ነው ከዚህ በኋላ ስጦታችሁን ስጦታዎችን ሙሉ ለሙሉ ለቃቅሜ ስላመጣሁልህ ከማንም ሰው ጋር ብሰራ ወይንም ሌላ ነገር ባረግ እንኳን ሌላ ሰው አይቶ አንገትሽ ላይ ያለው የብሩኬ ወርቅ ነው ወይንም የብሩኬ ንብረት ብር ይዘሽ ሄደሽ ከሌላ ሰው ጋር ሆንሽ እንዲሉኝ ስለማልፈልግ ነው። ከዚህ በኋላ የማረገውን ነገር አሳይሃለሁ ያለች ነበር። እንግዲህ ወርቅም ቀሚስም ቀለበትም ምንም ነገር አቀላትም። ሀይሚዬ ልቅም ቅም አርጋ ከቤት ብሩኬ እየሰጣትን ያንተ ነገር ከኔ ጋር ስለማይጠቅመኝ ሁሉንም ነገር ምናምን ይህን ሁሉ ይዘህ ውጣልኝ ያለችው። እሺ ይሄን እንድል፣ ይህንን ከባድ ቃል ስትናገር ለምን ብዬ ሀይሜን እንድጠይቃት ያደረገኝ ነገር ምንድነው ካላችሁ፣ ሊፍ ላይ እንደዛ ስላሉች ብቻ እነሱ ባጠፉት፣ ለምንድን ነው ክፉ ቃላት ከብሩኬ ጋር የምትመላለሽው? ብሩኬ ሕፃን እንደዚሁም ደግሞ ክብር አይገባችም ሲላቴ፣ ሀይሜ ደግሞ ምንድነው ያለችው? ደነዝ ነው ያለችው። እና ታዲያ ይሄ ንግግር አይከብድም? ቤተሰብ ከሀይሚና ከብሩኬ የጠብቃችሁት ነበረ። እኔ እየተፈጠረ ያለውን በተለይ ከዳኒ ከሱሲ ጋር ከተገናኛችሁ በኋላ የምትናገሩት ነገር የምር ልቤን እኮ ይሰብረኛል። ግን አውጥቼ ሶሻል ሚዲያ ላይ እንደዚህ እኮ ሆነ እንደዚ እኮ አሉ ለምን አልልም? ለሌላ አሳልፊ ያለ መስጠት እስከ ዛሬ ብዙ ነገሮችን አምቄ ነበረ። ዛሬ ግን በጣም ከፋኝ፣ የምር በጣም ደንግጭ የራሱ ሰውነቴ ሲንቀጠቀጥ ነበረ የሚናገሩትን ነገር ስሰማ፣ ይቺ እውነት ሀይሚ ናት ሀይሚ ምነካት እስከምል ድረስ ሰው ይቀየራል ብለሻል። መቀየር ያለበት ግን በመልካም እንጂ እንደዚህ አጉል አጉል ደስ የማይሉ ቃላቶች ወይንም ግብረ ወጥ ነገሮች ላይ አይደለም ሀይሚዬ። መቀየር ካለብሽ ካለሹ ተሽለሽ በእውቀት ሊሆን ይችላል፣ በንብረት ይሆናል። ብቻ በአጠቃላይ ከሰው ወይንም የሆነ ከማይመጥኑ ሰዎች ተሽለሽ መገኘት እንጂ ትናንትና የማደንቃት ሃይሚዬ ጀግናና ከሷ ብዙ ትምህርት የሚማሩ ሰዎች አሉ። የተሻለ ሕይወትን ልክ እንደሷ መኖር የሚፈልጉ ልጃቸውን በአንቺ ስም የሰየሙ ሰዎች አሉ። ሃይሚን የሚመስሉ ብዙ ሰዎች ይወጣሉ እያልኩኝ የማደንቅሽ፣ ሃይሚ ተሽለሽ እንድትገኝ ነው እንጂ እንደዚህ ወርዳችሁ ጭራሽ ብሩኬና አንቺ ልክ ነፍስ እንደተጠፋፋ ሰው እንደ ደመኛ ሰው እንድትሆኑ አይደለም። እና ብሩኬ ምን አደረገች? ከነ ምናምን ከነ ምናምን ምን ይባላል? ስጦታ ሲጀመር አይመለስም። ይሄ ንቀትና እንዴት ነው መናናቅ ነው። በአጠቃላይ ሲቀጥል ከብሩኬ ጋር ገና ያልዘጋሁት ያላለቀ ፋይል አለ፣ ከብሩኬ ጋር ምንም አንድ የሚያደርገን ነገር የለም እያለች ነበረ። ኦኬ፣ ከብሩኬ ጋር አንድ የማያደርጋችሁ ከሆነ እስከዛሬ፣ ዛሬ ሀይሜ ብሩኬ አይለያዩም፣ መቼም ቢሆን አይለያዩም እያልኩ ደረቴ ነፍቼ ስከራከር የነበርኩ ሰው ነኝ። ግን እንደ ዛሬው ንግግር ከምትነጋገሩ፣ እንደ ዛሬው ከፍ ዝቅ ያለ ነገር ከምትነጋገሩ በክብር ሁሉንም ነገር ብተውት ይሻለኛል። እንደ እኔ ማለት ነው ገባችሁ አይደለም? ይህን ስላችሁ እኔ በጣም ስለከፋኝ ነው እንጂ ብሩኬና ሀይሚ እንዲለያዩ ፈልጌ አይደለም። አሁንም ቢሆን ብሩኬ በትዕግስትያኑ ሁሉ ነገር ስትናገሩ፣ ስጦታውን ስመልሽለት፣ ሁሉንም ነገር ስጦታውን ይዘህ አንተን የሚያስታውሳው ነገር ምንም ነገር ስለማልፈልግ ከህይወቴ ውጣልኝ፣ ገና አሳየሃለሁ ብዙ ነገር ስትዩ ምንም አላለም በትዕግስት ነበር ብዙ ነገሮችን ሲጠብቅሽ የነበረው ኢቨን እንኳን ትዕግስቱ እየተፈታተነው ነው አንቺን ለመምታት የሆነ እንዴት ነው እየገፋፋው ሁላ ነበረ ግን እጁን በደንብ ይዞታል ምክንያቱም ሀይሚ ስለሆንች ስለሚፈልግሽ ምናልባትም የህይወት አጋጣሚ ነው የሆነ ነገር ተፈጥሮ ሊሆን ይችላል ነገ ሌላ ቀን ነው ምናልባት እንታረቃለን አንድ ሆን እንሆናለን የሚለው ሀሳብ ስላለና ስላለ ብቻ ነው ሀይብዬ ምናልባት አንቺን ያስከፋሽ ነገር ሊኖር ይችላል። እኛ ማናውቀው አንቺ የምታውቂው ሊኖር ይችላል። ግን ደግሞ በሶሻል ሚዲያ ላይ እንደዚህ ሆነሽ በእንደዚህ ደረጃ መተሽ ማየት አልፈልግም። ሁለት ሰው ሶስት ሰው ሊቭ ላይ ተቀምጦ ሀይሜ ንብረት መልሺ አለሽና እዚህ ሁሉ ሰው የሚሰማው ላይ ዩቲዩብና ቲክቶክ እኮ የተለያየ ነው። አንቺ ቲክቶክ ላይ የተባልሽውን ነገር ነው እዚህ ጋር መተሽ፣ ለእኛ መተሽ ይሄን ሁሉ ነገር የምትይው እኛ ቲክቶክ ማንጠቀም ሰዎች አሉ። እኔ ለምሳሌ ቲክቶክ ላይ ሊቭ ላይ አልገባም ምናልባት ገባብዬ ልወጣ ልወጥ እችላለሁ። የቲክቶክ ተጠቃሚ አይደለሁም እና ቲክቶክ ላይ የተፈጠረውን ነገር አመተ እዚህ ጋር እንደዘትትወኝ ያስደነግጠኛል። ሀይሜ ምን ሆነ እችላለሁኝ። ብዙ ነገር እንዴ። የዛሬው እኮ የከፋ ነው ፍጽ የራሱ ደንግጦ ግራ ገብቶት ነው እየተመለከተ የነበረው ብሩኬም በቃ ይሄ ከሆነ ከኔ ጋር የሚያገናኝሽ ይሄ ከሆነ የሚያበሳጭሽ ይሄ ከሆነ እንደዚህ ያስቀየረሽ ስጦታውን አቃጥለዋለሁ ብሎ የሀይም የሰጠችውን ሶሪ ብሩኬ ለሀይም የሰጣትን ስጦታ ከወርቅ ከቀለበት እስከ ቀሚስ ድረስ ተቀብሏታል የተቀበለበት ምክንያት ደግሞ ሀይምዬ ዛሬ ልክ አልነበርሽም በቃ ልክ አደለሽም እህቴ ብዙ ጊዜ ሀይሚ ልክ ናት፣ ሀይሚ እንደዚህ በሏት፣ ሀይሚ ስለምትናገሯት ነው፣ ሀይሚን እንደዚህ ስለምትሏት ነው እንደዚህ የምትሆነው ብዬ ስከራከርልሽ፣ ኖርማሊ ጥፋት ያላጠፋሽ ምናምን ሳይሆን ግን ለሌላ ሰው አሳልፌ እንዳልሰጥ ስለምፈልግና ና ስለምፈልግ ብቻ ነው። አንዳንዴ ደግሞ ልክ ያልሆኑ ነገሮች ልክ አይደሉም ከተባለ ኦር ደግሞ እኛ ልክ አይደሉም ስንላችሁ ማስተካከል እንጂ የባሰ ብሳችሁ መገኘት የለባችሁም። እኔ እንደ ራሴ ማለት ነው የዛሬ ንግግር እኔ አስደንግጦኛል። ማስደንገጥ ብቻ አይደለም፣ የምር ሰውነቴ እየተንቀጠቀቁ ሁላ ነበረ። ለተወሰነ ደቂቃ ቁጭ ብዬ ተረጋግቼ ነው ቪዲዮ የምሰራው። መረጋጋት ሳይሆን ብቻ የሆነ የተወሰነ ማለት እኔ ከእነሱ የዝን ያህል ማለት የበረታ ቃል ሰማለሁ ብዬ አንድ ቀን አስቤ ያላቅም። ሀይሚና ቡርኬ በጣም ጨዋ ነበሩ፣ በጣም ከምታስቡት በላይ ብዙ ሰው የሚቀናባቸው የሰው ልክ የምላቸው ልጆች የምር ሰው ወዶ ፈቅዶ የሚከተላቸው ጨዋነታቸውን ስላየና እንደገና ደግሞ ስለሚወዳቸው። እንደዚህ በዚህ ወር የተፈጠረው ነገር ለእኔ ራሱ ትንግርት ነው። ስድብ የተማሩበት፣ የተናናቁበት። የተናናቀ ህይወት ደግሞ በጣም ያስጠላል። እንደዚህ ከምትናገሩ ከምትሰዳደቡ ዱላ ቅጥቅጥ ተደርጎ ተደባድባችሁ ደም እስከሚወጣው ተደባድባችሁ ቁስሉ ይሽራል። ምንም አይነት ጠባሳ ሊጥል ይችላል፣ ግን ይሽራል። ግን የምትሰዳደቡት የምትነጋገሩት ነገር ከልብ አይጠፋም፣ ልብን ያደማል። የምር ዛሬ ንግግር ሻይምዬ አውቆሽም ይሁን ሳታውቂ ቪዲዮ ምናልባት መለስ ብለሽ ካየሽ ይገባሻል ብዬ አስባለሁ። የምር ከብሩኬ ልብ ላይ የማይጠፋ ነገር ነው። በቃ ትችሻለሁ ተይኝ እያለች ነበረ። ትችሻለሁ ምንድን ነው የምትፈልጊው? ምን ላድርግሽ? በጊዜው ይቅርታ ጠየቅኩሽ አልተቀበልሽኝም። ምን ላድርግሽ እያለ ነበርና ሀይምዬ ቀሚሱ አያስፈልገኝም እራት የሚጋብዘ ሰው የለም ብላለች። ምናልባት ብሩኬ እራት እንድጋብዛት ፈልጋ ሊሆን ይችላል። ግን በእንደዚህ ደረጃ አይደለም ማሴት። ልጅ እኮ ብልሃተኛ ናት። ሀይምዬ፣ በእንደዚህ ደረጃ አይደለም እሱ ራት ሊጋብዙሽ የሚችለው። ገባሽ አይደለም? ሲቀጥል ደግሞ እኔ ብቻ ዛሬው ራሴን ሁላ እያመመኝ ነው። ሀይሚ፣ ያደረግሽው ነገር ልክ አይደለም። በጣም ይደብራል። በቃ ይደብራል። ከአንቺ የማይጠበቅ ነገር ነው። እኔ ትልቅ ቦታ ላይ ነው የማገኝሽ አዎ ሰው ይቀየራል ብለሻል። ይቀየራል ግን ወደ ታች ሳይሆን ወደ ላይ ነው እንጂ የሚቀየረው ወደ ታች አይደለም እና ይህንን የተናገርኩበት ነገር እኔ ዛሬው በጣም ስለከፋይ ነው። ብሩኬ በትግስት ብዙ ነገሮችን ታግሶሻል። ሀይምዬ ስጦታ በመጀመሪያ አይመለስም። ካልፈለግሽ ራሱ ራቅ ቃለ ቦታ ቆልፈሽ አስቀምጭ። ብሩኬን ማስታወስ ካልፈለግሽ የጥፍርሽን ቅንጣት ካህል የብሩኬን ነገር ካላስፈለገሽ ቁልፍ አርግሽ የሆነ ቦታ አስቀምጭ። ለምን የብሩኬን ሞራል ለመጠበቅ ቤንስ እንኳን አሁን ስለተጣላችሁ አይደለም። መልካም ጊዜ አሳልፋችኋል። እኔ ደነገጥሁኝ። ከሰው ጋር መታወቅ ከሰው ጋር መፋቀር ከሰው ጋር ብዙ ነገር ማሳለፍ እንደዚ ያህል የሚያናነቅ የሚያሰድብ ከዛ በላይ የሚያረግ ከሆነ ይቅርብኝ፣ ብቸኝነት የመረጥኩኝ። የምር እኔ ዛሬ ደንግጫለሁ ቤተሰብ፣ እኔ ስለደነገጥኩ ነው። ምናልባት ነገ ተረጋግቼ በአዲስ ነገር ወይንም ሰፋ ባለ ነገር ልመጣ እችላለሁኝ፣ ባባዬ